ይህንን የምታዩት አንድ የመንግሥት ባለሥልጣን ለማጀብ አይደለም፣ ወይም አንድ ክቡር ከንቲባ አይደለም። የተከበሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲያገለግሉ ቆይተው በዚህ መልኩ ሲሸኙ ምን ይሰማቸው ይሆን? ምንድን ነው ያሉት? ምን አጋጠማቸው? ምን ቢባል ጥሩ ነው? ቤተክርስቲያን ልጆችን በእግዚአብሔር ስም እግዚአብሔር ያክብርን ብዬ ምስጋና ይን አንቲ ኦርቶዶክስ ተዋሕዶ ቤተክርስቲያን በእኔ አቅም የምትመራ አይደለችም። ተቃዋሚ ቢኖር ተቃዋሚን አነጥላ ተቃዋሚ ያበረታል፣ ተቃዋሚ ያተጋል፣ ተቃዋሚ ያሳድጋል፣ ተቃዋሚ በፍጎደልን ይፈጥራል። ክንድብ የማያድገው ስለምንድን ነው የሚባለው ተቋሚ ስለሌለው ነው። ክቡር አባታችን ምንድነ ያጋጠማቸው? ይህ ለኢትዮጵያ የደከመው ክቡር አባታችን አሁን አብርሃም በባህርዳር ዳር ያጋጠማቸው ምን ይሆን እስታብረን እንየው። ብፁ አባታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲያገለግሉ ቆይተው ዛሬ ምን አጋጠማቸው ሀደር ላይ የባህር ዳር ሀገረ ስብከቷና ስራ አስኪያጅ ራኔ ሀገረ ስብከቱ የሁለቱም የባህር ዳርና ሰሜን ጎጃም ህብረ ስብከት ኃላፊዎች፣ የገዳማትና የአድባራት አስተዳዳሪዎች፣ ክቡር መላከግነት አባወልደ ትንሳኤ የዚህ ታላቅ ገዳም አስተዳዳሪ፣ ክቡራ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶችና እናቶቼ ወንድሞቼና እህቶቼ እንዲሁም የመንፈስ ቅዱስ ልጆች የተከበራችሁ የሰንበት ትምህርት ቤት የልዩ ልዩ ማህበራት ወጣቶች በአጠቃላይ በዚህ ጉባኤ የተገኛችሁ ሰማይቱ የቅዱስ ጊዮርጊስ ወዳጆች የእግዚአብሔር ልጆች በሙሉ ከሁሉ አስቀድሞ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደተሰነበታችሁ ስለ ሁሉም ነገር አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከሁሉም በላይ ከሁሉም አስቀድሞ በዚህ በአገልግሎቴ ሶስቱን አመታት እየመራ በልዩ ጥበቃው እየጠበቀ በልዩ መግቦቱ እየመገበ ሙሉ ጤንነቴንም ሰጥቶ ትንሹንና ደካማውን አገልጋዩን አበርትቶ እዚህ ያደረሰኝን እግዚአብሔርን ከፍ አድርጋችሁ እንድታመሰግኑሉ ለአንድነቱ፣ ለሶስትነቱም ሶስት ጊዜ እልል ብላችሁ ቀጥሎ ደግሞ ትንሿን አገልግሎቴን አይታችሁ ትንሿን አገልግሎቴን ተቀብላችሁ፣ ለወደፊቱ በዚህ ፍቅራችሁ በዚህ አቀባበላችሁ ሁለመናየን ሁለንተናየን ሕይወቴን ለእግዚአብሔር ሰጥቼ እስከ መጨረሻዋ ቅጣ ድረስ እንዳገለግል ፍቅርን ባከባበላችሁ በፊታችሁ በማንኛውም ነገር የገለጻችሁልኝን በሙሉ ሊቃውንቱንም እናቶችንም አባቶችንም ወጣቱንም በእግዚአብሔር ስም እግዚአብሔር ይባርክል ብዬ አመሰግናለሁ። ከፍ ያለ ምስጋናም በታላቅ ትሕትና አቀርብላችኋለሁ። እግዚአብሔር ያቅርል ያህል የሚገባኝ ሆኖ ቤተክርስቲያናችሁን ለማክበር ትንሹን አገልጋዮችሁን ትልቅ አድርጋችሁ በልዩ ሁኔታ ሁሉም የመንግስት አካላት ሳይቀሩ በየዘርፉ። በአቀባበሉ ላይ ሁሉንም አይቻለሁ እና ምስጋናዬ ከፍ ያለ ነው። እድሜና ጤና ይስጥልን። ሰላሙን እግዚአብሔር ያብዛል። በቆይታዬ በአባትነት በመመሪያ በቡራኬ አይዞ በርታ በማለት ሲመክሩኝም ሲያጽናኑኝም የነበሩትን ብፁዕ ወቅዱስ አቡነ ማትያስንም ከፍ አድርጋችሁ አመስግኑልኝ እስከ ተለያየንባት ሰዓት ድረስ ራበ ሆይ ጠማ ሆይ ተመገብ ሆይ አረፍ ሆይ እያሉ ከስራ ባሻገር በስራ አንድ ድምፅ አንድ ቃል ሆነ። ከዚያም ደግሞ የኔን ጤና በመንከባከብ በመጠበቅ በድካሜ ሁሉ እንዳልዝል ልዩ ድጋፍ ሲያደርጉልኝ የነበሩትን ብፁዕ አቡነ ጴጥሮስንም እንድታመሰግኑልኝ። ፈቃደ እግዚአብሔር ሆኖ በመጨረሻው መጥተው እነሆ ቅዱስ ሲኖዶስ ላይ ተሰባስበው ሁሉም ኃላፊነታቸውን ተወጥተው ወደ ሀገረ ስብከታቸው ተመልሰዋል። ባሉበት እግዚአብሔር ይጠብቅልን፣ አገልግሎታቸውን የሚባርክልን። ልዩ አገልግሎት ነበር። ሌላው በመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንበረ ፓትርያርክ ጠቅላይ ቤተ ክህነት አስተዳደር ጉባኤ ለቤተ ክርስቲያን አንድነት፣ ለቤተ ክርስቲያን እድገት፣ ለቤተ ክርስቲያን ሰላም፣ ለቤተ ክርስቲያን አስፈላጊ በሆነው ነገር ሁሉ እንደ ሰብሳቢነት እየሰበሰቡ እንደ ተሰብሳቢነትም እየተሰበሰቡ በአንድ ድምፅ፣ እንደውም ልዩ ድጋፍ በመስጠት አይዞ በማለት ለሶስት ዓመት ስራዬ ክንውን የረዱኝንም ከልብ እንድታመሰግኑልኝ በዚሁ አጋጣሚ። ሌላው አሁንም ገዳማቱ እናቶቻችን የሀገረ ርቀት ሳይወስናቸው አባቶቻችን እህቶቻችን ወንድሞቻችን በአጠቃላይ የቤተ ክርስቲያን ልጆች በየዕለቱ በአገልግሎቴ እንድጠጋ በአገልግሎቴ እንድበረታ ከእውነተኛ ዓላማ ፈቀቅ እንዳልል ጸንቼ ቤተ ክርስቲያንን እንዳገለግል ተልኮዬ በእግዚአብሔር ዘንድ የተወደደ ይሆን ዘንድ በማንኛውም ፈተና እንዳልምበረከክ ከጎኔ በጸሎታቸው በሀሳባቸው ቁመው የነበሩትን ከእናንተ ጀምሮ በመላው ዓለም ያሉትን እውነተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችን በእግዚአብሔር ስም እግዚአብሔር ያክብርል ብዬ ምስጋናዬን አቀርባለሁ። ከዚህ በተረፈ ወደ ሀገረ ስብከት ስመለስ ቅድም እንደተነገረው ጠቅላይ ቤተ ክህነት ትልቅ ተቋም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእኔ አቅም የምትመራ አይደለችም። ይልቁንም ወደኋላ መለስ ብለዬ በታሪክ የነበሩትን አባቶችን ስዳስስ በእውቀትም በኃይልም በሞገስም በጸጋውም በእግዚአብሔር ሰውነትም በብዙ ነገር የእግራቸው እጣቢም አልሆን እኔ በዚያ በታላቁ ቦታ እመራለሁ ትመራለ ተብዬ በቅዱስ ሲኖዶስ ስቀመጥ ሀገረ ስብከቱን እንግዲህ የገባሁበት ታላቅ ነው። ይህንን ለመምራት የእናንተም ጸሎት ያስፈልገኛል። ከዚያም በላይ ደግሞ እናንተ እዚህ ውስጥ ያለውን ሁሉ ለሶስት ዓመት አደራ አደራ፣ ጥብቅ ሰማይ ሩቅ፣ እኔን አትጠብቁ እናንተ እርስ በርሳችሁ ችግሮችን እየፈታችሁ እየተወያያችሁ ስሩ የሚል ተማጽኖ ነበረኝ። በዚያ መሰረት ከሥራ አስኪያጁ ከመላከ ሰላም ኤፍሬም ጀምሮ ጸሐፊው መላከ ብርሃን ፍስሀ ከዚያ ሁሉም የሀገረ ስብከቱ ኃላፊዎች በሙሉ ከዚያም ሊቃውንቱ የገዳማት የአድባራት አስተዳዳሪዎች ሁሉ እንደ አንድ ልብ ሆነው እንደውም ለእኔ አይዞ፣ በርታ፣ በዚህ አታስብ በማለት አንዳንድ ጊዜም ስልክም አላነሳ ከሆነም በአካል በመምጣት በሞራል በጸሎት በብዙ ነገር ደግፋችሁኛልና በእግዚአብሔር ስም እግዚአብሔር ያክብርልኝ፣ ሁላችሁንም አመሰግናለሁ። ምስጋናዬ ከፍ ያለ ነው። በአጠቃላይ እንደ ሁሉንም ማንሳት አልችልም። በአጠቃላይ ለቤተ ክርስቲያን ዋስትና፣ ለቤተ ክርስቲያን ጥብቅና ገብታችሁ በቤተ ክርስቲያን አገልግሎት ቤተ ክርስቲያን ከፍ እንድትል በስራዬ ሁሉ እንድበረታ ያደረጋችሁኝን ይህችን ሰሞኔንም በሰላም እንድፈጽም በጸሎታችሁ የረዳችሁኝን በሀገር ውስጥም ከሀገሮችም በየትኛውም አካላት ውስጥ ያላችሁትን በሙሉ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ያክብርልኝ ነው። ተቃዋሚ ቢኖር ተቃዋሚን አነጥላ፣ ተቃዋሚ ያበረታል፣ ተቃዋሚ ያተጋል፣ ተቃዋሚ ያሳድጋል፣ ተቃዋሚ በጎ ድልን ይፈጣል። ክንድብ የማያድገው ስለምንድን ነው የሚባለው? ተቃዋሚ ስለሌለው ነው። አሁን አሁን መቀንደም መላጨት ሲጀምር እሱም ብቅ ብቅ ማለት ጀምሯል። አለበለዚያ ካልተላቸ ምንም ካልያለ ባለበት ነው ጸንቶ የሚኖረው። እኔን በተቃዋሚ የምቆጥረው ነገር የለኝም። ተቃዋሚ ተቃዋሚ የሚባለው ከዓላማ ሲያስት ብቻ ነው። አለበለዚያ ግን አትጊ፣ ትጋትን የሚሰጥ ጉልበት የሚሰጥ ኃይል የሚሰጥ የሚያባንን ተብሎ ነው የሚወሰደው። ስለዚህ በዚህ ሁሉ የረዳኝን አምላኬን በእናትነቷ የእናት አማላጅ እንዲሉ ያልተለየችኝን ቅድስተ ቅዱሳን ድንግል ማርያም የቅዱሳን መላይክቱን የሰማይታቱን ረዳትነት እስከ መጨረሻው ቀፋ ድረስ እግዚአብሔር ለእኔ ሰጥቶኝ መጨረስ ራሱ ነውና፣ ምንም ባልሰራም ምንም ባላደርግም አደራ ጥብቅ፣ ሰማይ ሩቅ ነው እና ይህንንም እዚህ ደረጃ መድረስ አንድ ትልቅ ጸጋ ነውና፣ ታላቋን ቤተ ክርስቲያን በእኔ አቅም ጨርሶ የማይታሰብ ስንትና ስንት ምሁራን ሊቃውንት ሲመሯት የነበረችዋን ቤተክርስቲያን ማለት ነው። ከላይ የቅዱስ ፓትርያርኩ ከቅርብ ወንድም የብፁዕ አቡነ ጴጥሮስ ከዚያም የብፁዕ ሊቃነ ጳጳሳቱ እንዲህ እንዲህ እያለ እስከ መይመኑ ድረስ በመድረስ ኃላፊነቴን ከሞላ ጎደል እንደ እግዚአብሔር ፈቃድ መቼም ትንሹን አብዝቶ መቀበል የእግዚአብሔር ነውና ባለ አምስትም ያተረፈውን አምስት ነውና የተሰጠው ባለ ሁለት ያተረፈውም ሙለት ነው ነውና እኔም ደግሞ ያችንም የሰጠኝን አንዷንም ሳትጠፋ ያችኑ እራሷንም በማስረከብም ትርፍን በመጨመርም ረድቶኛል፣ እና ከልብ አመሰግናለሁ። እግዚአብሔር ያክብርልህ። ይህ አንድ ሰው ብቻውን የሚሰራው ስራ የለም። ስራው በጋራ ነው። በምላት ነው፣ የሁሉም ድጋፍ ነው። ቅድም እንደዘረዘርኩት ስለተደረገልኝ አቀባበል ለወደፊቱ ተግቼ እንዲሰራ፣ ለወደፊቱ በሃይማኖቴ በምግባሬ የተሻለ እንድሰራ እናንተን እያየው የህዝብ ምን ይላል ፍቅሩስ ወዴት ይደርሳል፣ ትንሽ ስህተት ቢገኝ የሚለውን በደንብ መሪ ሰሪ እንዲሆነኝ ፍቅራችሁን ሊቃውንት ሁላችሁም ገልጻችሁልኛልና ከልብ አመሰግናለሁ። እዚያ ሄዳ ገርልኝ እነ